በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የሉ እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የመላእክት፣ የሰማዕታት፣ የደናግል፣ የመነኮሳት የቅዱሳን አባቶቻችን የቅዱሳት እናቶቻችን ወዳጆች በወደደንና ባፈቀረን በሉር እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት ቆያችሁ? አሜን ሉር እግዚአብሔር ይችን ዕለትና ይችን ሰዓት ሳይገባን እንደሚገባን አድርጎ ሳንወደው ወዶ ሳንፈልገው ፈልጎ ይችን ዕለት እንድንደርስ ፈቃዱ ሆኖ ለዚች ለተቀደሰች ቀን በሰላም በጤና ላደረሰ ላደረሳችሁ ክብርና ምስጋና አምልኮትና ውዳሴ ለእሱ ይሁን። እንኳን ለአባታችን ለአቡነ ሀብተ ማርያም ባለእረፍቱ ለሚታሰብበት ህዳር 26 ቀን በሰላም በጤና አደረሰን አደረሳችሁ። ህዳር 26 ቀን በዚች ቀን የተመሰገነ የከበረ ንጹሕም የሆነ ኢትዮጵያዊ ጻድቅ አባታችን የአቡነ ሀብተ ማርያም የበዓለ ዕረፍቱ መታሰቢያ ቀን ናት። ይህ ቅዱስ አባት የትውልድ ሀገሩ የራው አይ በምትባል በስተ ምስራቅ ባለች ሀገር ውስጥ እንደሆነ ይነገራል። በዚችም ሀገር ፍሬብሩክ የሚባል አንድ ደግ ሰው እንደነበረ ተነገረ። ይህም ክቡራንና ታላላቅ ከሚባሉት ከዚያች አገር ታላላቅ ሰዎች አንዱ ነው። እጅግም ሀብታም ነበር። ብዙ ንብረትም ነበረው በህጋዊ ጋብቻም ስሟ ዮስቴና የምትባል ብላቴና በድንግልና ግብቶ ይኖር ነበር። ይችም የተመረጠች በጎ ስራ የተሸለመችና ያጌጠች ሴት ነበረች። እዚህ ዓለም ከህግ ባሏ ጋር በንጹሕ ጋብቻ እግዚአብሔርን በመፍራት ምጽዋት በመስጠት የዋህነትን ትህትናን ፍቅርን ትግስትን ገንዘብ አድርጋ በጾም በጸሎት ተወስና ትኖር ነበረ። እንደዚህም ሳለች ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ካጠፋ ምን ይጠቅመዋል እንዳለ በዚህ ዓለም መኖር ምን ይረባኛል የሚል ሀሳብ መጣባት። ከዚያም በኋላ ከቤት ወጣች። ፈጥናም በሀገሯ ትይዩ ወደ ሆነው ምድረ በዳ ወደ በረሃ ሄደች። በዚያም በረሃ አራዊት እንጂ ሰው የማይኖርበት በዛ በዋሻ ውስጥ ገባች። ሳትነጋገርም ቆየች። በዋሻ ውስጥ ገብታ ቁማ እያለ የዳዊትን መዝሙር የሚጸልይ ሰው አይታ ደነገጠች። እርሱም ባያት ጊዜ ፍርሃትና መንቀጥቀጥ በላዩ ላይ ወረደባት። በመስቀል ምልክት በላይዋ አማተበባት፣ የእግዚአብሔርን ስም ጠራባት። እንዳልሸሸችም አይቶ እንዲህ ብሎ ገሰጣት፣ ወደዚህ ምን አመጣሽ? ለእኔ እንቅፋት ልትሆኝ ነውን? አሁንም ከዚህ ፈጥነሽ ሂጂ አላት። እርሷም አባቴ ሆይ አንተ እንዳሰብከው አይደለም እኔ ለህያው እግዚአብሔር ልጅ ለኢየሱስ ክርስቶስ አገልጋይ ነኝ፣ እንጂ በእርሱ ፍቅርና በእናቱ በእመቤቴ በቅድስት ድንግል ማርያም ፍቅር ያለኝን ሁሉ ትቼ ንቄ ከዓለም ወጥቼ ወደዚህ መጣው። በዚህ ቦታም ካራዊት በቀር ሰው እንዳለ አላውቅም ነበር። አሁንም አባቴ ሆይ ይቅርታ አድርግልኝ፣ ወደ ሌላ ቦታ ሄዳለሁ አለችው። በዛን ጊዜ ከእርሷ የሚሆነውን መንፈስ ቅዱስ ገልጾለት እንዲህ አላት፤ ዜናው ወደ ዓለም ሁሉ የሚወጣ በሕይወተ ሥጋም እያለ የብዙዎችን ሰዎች ነፍሳትን ከሲኦል የሚያወጣ እንደ መላእክትም ክንፎች ተሰጠውት ወደ አርያም ወጥቶ የሥላሴን የአንድነትና የሦስትነት ሚስጥር የሚያይ ልጅን ትወልጃለች ስለዚህ ወደ ቤትሽ ወደ ባለቤትሽ ተመለሽ፣ አላት። ቅድስት ዮስቴናም ከዚህ ሽማግሌ ባህታዊ ይህንን በሰማች ጊዜ አድንቃ የፈጣሪ የፈቃዱ ከሆነማ ወደ ቤት የመለሳለሁ ብላ ወደ ቤቷ ተመለሰች። ከጥቂት ጊዜም በኋላ ጸንሳ ይህ ደምግባቱ ያማረ ልጅን ወለደች። እናትና አባቱም ደስ አላቸው። ለድሆችና ለጦም አዳሪዎች ለዘመዶችና ለጎረቤቶቻቸው ታላቅ ምሳ አደረጉ። እነርሱም በጠገቡ ጊዜ ህፃኑንም እነሱን መረቋቸው። ህፃኑም አርባ ቀን በሆነው ጊዜ እንደ ህጉና እንደ ስርዓቱ ወደ ቤተ ክርስቲያን ወስደውት ስመ ክርስትናን ተነሳ። ካህኑም ተቀብሎ ባጠመቀው ጊዜ ስሙን ሀብተ ማርያም ብሎ ሰይሞ ለክርስትና አባት ሰጠው። ህፃኑ ሀብተ ማርያም ባደገ ጊዜ በቤተ ክርስቲያን ውስጥ እግዚኦ መሀረነ ክርስቶስ ሲሉ ሰማ። በልቡ ይቺ ጸሎት መልካም ናት፣ እኔም መርጫት አለው አለ በዚህም ዓለም ስህተትን አስቦ ከመስራት በሚመጣውም ዓለም ከግሃነብ እንደምድንባ ታውቃለሁና፣ አለ። ይህንንም ብሎ የሚሰራውን ማንም ሳያውቅበት ይህን ጸሎት ከማዘውተር ጋር ሌሊቱን ሁሉ በመስገድ ይጸልይ ነበር። ከዚያም በኋላ አባቱ የበጎች ጠባቂ ያደረገው። በአንዲት ዕለትም በጎቹን እየጠበቀ ሳለ ብዙ የበግ ጠባቂዎች እሸት ተሸክመው መጥተው እንብላ አሉት። እርሱ ግን ከወዴት እንዳመጣችሁት የማላውቀውን አልበላም አላቸው። እነርሱም በቁጣ ዓይን ተመልክተውት ተጠቃቀሱበት። እሸቱንም በልተው ከጨረሱ በኋላ የከበረ ሕፃን ሀብተ ማርያምን ታላቅ ዝናብ ስለመጣ ወደ ቤታችን እንመለስ ከዚህ የምንጠለልበትና የምንጠጋበት ቤት ወይም ዋሻ የለምና አላቸው። እነርሱም እኛ የማናውን የሚያይ ሌላ ዓይን አለህን? በሰማይ ፊት ምንም ደመና ሳይኖር ሀገሩ ብራ ሁኖ ሲታይ እንዴት ይዘንባል ትላለህ? አሉት። እርሱ ምን የማውቀውን እናንተ አታውቁም፣ ግን ወደ ቤታችሁ ግቡ አላቸው። ባልሰማን ብለው ቁጭ አሉ። ሀብተ ማርያም ፈጥኖ ተነስቶ በጎቹን እያስሮጠ ወደ ቤቱ ገባ። ወደ ቤቱ በገባ ጊዜ ታላቅ ዝናም መጣ፣ ነፋሳትም ነፈሱ፣ መብረቆችም ተብለጨለጩ፣ ነጎድጓዱም ተሰማ፣ ደመናትም ተነዋወጹ። ይህ ሁሉ በላያቸው ሲወርድ መሸሸጊያ መደበቂያ አላገኙ። ከጥቂት ቀን በኋላም እንዲሁ በጎቹን እየጠበቀ ሳለ ብዙ የበግ እረኞችም አብረውት እያሉ አንድ የበግ ጠባቂም መጡ። የአባታችን የሀብተ ማርያምን በትር ነጠቀውና ሄደ። ብላቴና ሀብተ ማርያም በትሬን ለምን ትቀማኛለህን አሉ። እረኛውን በትዕቢት ቃል በጉልበት እነጥቅሃለሁ አሉ። ብላቴና ሀብተ ማርያም እኔ ኃይል የለኝም፣ ነገር ግን በጎቼን የምጠብቅበትን በትሬን እንዳትወስድብኝ በህያው እግዚአብሔር ስም አምልሃለሁ አለው ያ የበግ ጠባቂ እንጂ አልኩ አለው አልሰጥም አለው ብላቴናው ሀብተ ማርያም አንድ ጊዜ በፈጣሪ ስም አማልኩ ከእንግዲህ ወዲህ ደግም ያላመልህም በአንተ ላይ የሚደርስብህን በአንተ ላይ የሚደረገውን ራስህ ታውቀዋለህ ይህንንም ተናግሮ ዝም አለ በዚያን ጊዜ ያ የበግ ጠባቂ ባየር ውስጥ ተዘቅዝቆ ተሰቀለ የእግዚአብሔር አገልጋይ ሀብተ ማርያም ማረኝ እያለ መጮህ ጀመረ። የሉል እግዚአብሔር ስም አቃሏልና ተሰቅሎዋል። እረኞቹም ሁሉም አይተው ይህንን ነገር አደነቁ፣ ፈሩ። ይህን ሰነፍ ማርልን እግዚአብሔር ያደረገልህን ኃይል አይተናልና አሁንም ስለ እመቤታችን ስለ ቅድስት ድንግል ማርያም ይቅር በለው ብለው ለመኑት። ብላቴናው ሀብተ ማርያም በውኑ እኔ የሰቀልኩት ነውን? በእግዚአብሔር ስም አማልኩት እንጂ፣ የኃይሉን ጽናት በላዩ ሊገልጥ እርሱ እግዚአብሔር ሰቀለው። አሁንም እርሱ ከፈቀደ ያወርደው። እርሱ ማሪና ይቅርባይ ነውና አላቸው። ይህንንም በተናገረ ጊዜ ወርዶ በእግሩ ቆመ፣ ወደ እርሱም መጦ ሰገደለት። ከረጅም ዘመናትም በኋላ ስሟ እላድባት ወደምትባል ገዳም ሄዶ ከዚያም የምንኩስናን ስርዓትና ህግ ባበምኔቱ በተመረጠ አባ መልከ ጼዴቅ እጅ ተቀበለ። ከዚያም በኋላ ቅዱሳን መነኮሳት ወደሚኖሩበት ሂዶ ታላቅ ተጋድሎን መኖር ጀመረ። እርሱም በባህር መካከል በመቆም የዳዊትን መዝሙር ሁሉንም ያነብ ጀመር። በባህር ውስጥም ሰጥሞ ግንባሩ አሸዋ አምስት መቶ ጊዜ ይሰግዳል። ከሰንበት ቀኖችን በቀር እህል አይቀምስም ነበር። ከዚያም በኋላ እህልን ትቶ እንደ ዋልያዎች የዱር ቅጠል የሚመገብ ሆነ። አርባ አርባ ሰማንያ ሰማንያ ቀን የሚጾምበት ጊዜ አለ። በባህር ውስጥ በሌሊት ቁሞ በማደር በቀንም አራቱን ወንጌላት ማንበብ ጀመረ። ሌሎች መጻሕፍትንም በእንዲህ ያለ ስራ ብዙ ዘመን እንደዚህ እያለ ኖረ። ብዙ ተጋድሎና ድካምን ባስረዘመ ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ እርሱ ተገልጦ መጣ። ከእርሱ ጋርም የመላእክት አለቆች የከበሩ ቅዱስ ሚካኤልና ቅዱስ ገብርኤል የመላእክት ማኅበርም ሁሉ በዙሪያው ሆነው እያመሰገኑት ነበር። ወዳጄ ሀብተ ማርያም ሰላም ለአንተ ይሁን አለው። በዚያን ጊዜ ከግርማው የተነሳ ወድቆ እንደ በድን ሆነ። ጌታችንም በከበሩ እጆቹ አንስቶ እፍ አለበትና ጽና ኃይልህን ላድሳት እንጂ አጠፋብህ አልመጣሁምና ተጋድሎህና ድካም ሁሉ በኢየሩሳሌም ሰማያዊት እንደተጻፈ በእውነት በእውነት ነግርሃለሁ አሉ ነሆን የበጎ ዋጋህን በዚህ ዓለም በሚመጣውም ዓለም እከፍልሃለሁ። የማቴዎስንና የማርቆስን ወንጌል በምታነብ ጊዜ በታታዎችን በዋሻዎች በኩርፍታ ተሰውረው ወደሚኖሩ እንዳንተ ካሉ ቅዱሳን ጋር ለመገናኘት በላዩ ተቀምጠህበት በላዩ ተቀምጠህ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜንና ወደ ደቡብ የምትበርበት የብርሃን ሰረገላ ሰጠው። ሉቃስንና ዮሐንስን የጻፉትን ወንጌል ባነበብ ጊዜ ደግሞ ስጋይንና ደሜን በዛ ትቀበል ዘንድ በላይዋ ተቀምጠህ ወደ ኢየሩሳሌም የምትሄድበት የእሳት ሰረገላ ሰጠው አለ። ከብዙ ዘመናትና ከብዙ ተጋድሎ በኋላ የሚሞትበት ጊዜ ሲደርስ ለሞቱ ምክንያት የሚሆን ቸነፈር ያዘው። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ወዳጄ ሀብተ ማርያም ሰላም ላንተ ይሆን። ዛሬ ግን የመጣውት ከድካምህ ወደ እረፍት ልወስድ ነው። እነሆ ሰባት አክሊላት አዘጋጅቼልሃለሁ፣ አሉ። አንዱን ስለ ድንግልናህ፣ ሁለተኛውን ዓለምንና በውስጡ ያለውን ሁሉም ትተህ በመምጣት እኔም በመከተልህ፣ ሦስተኛ ፍጹም ስለሆነው ምንኩስናህ፣ አራተኛው አራቱ ወንጌሎች ሳዘውትረህ የምታነብ በመሆንህ፣ አምስተኛው ስለ እኔ ፍቅር መራብና መጠማትን ስለታገስክ፣ ስድስተኛው በልብህ ቂምና በቀልን ባለማሳደርህ፣ ሰባተኛው ስለ ንጹሕ ክህነትህና ስለምታሳርገው ያማረ የተወደደ ዕጣንህ መስዋዕትህ፣ እነዚህን ሰባት አክሊላት ሰጥቻለሁ አለው። እኒህን ሰባቱን አክሊላትን ለእያንዳንዳቸው አስራ አምስት አስራ አምስት ብር አላቸው ስለዚህ መታሰቢያህን ካደረጉና በጸሎት ከተማጸሙ ጋር የምትገባባትንም ቤት በውስጧ አምስት መቶ የወርቅ አምዶች የተተከሉባትን ሰጠው ደግሞም የእሳት መስቀል የወርቅ ጫማን የብርሃን ልብስን ስውር የሆነ መና ሰጥሃለሁ አለ ጌታችን መድኃኒታችን ኢየሱስ ክርስቶስም ይህንን ቃል ኪዳን ሲሰጠው በየነገዳቸውና በየሥርዓታቸው ዘጠናዘጠኝ የመላእክት ሰራዊት መጥተው ወዳጃችን ሰላም ላንተ ይሁን፣ ዛሬ እስከ ፀሐይ ሰባት እጅ ወደምታበራ ሀገራችን በዝማሬና በማህሌት አክብረን ልንወስድህ መጣን አሉት። አባታችን ሀብተ ማርያምም በሰማያት ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ሆነ ለሰውም ነፃነቱ ልሰጠው ነው አለ። ይህንንም በተናገረ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በሦስትነቱ ተገልጦ ታየውና የመጥምቁ ዮሐንስን ሀገር ተጠግታ ያለች ከፀሐይ ሰባት እጅ የምታበራ ሀገርን እሰጥህ ዘንድ በራሴ ማልኋለው መታሰቢያህን ያደረገውን በስምህ ለቤተ ክርስቲያን መባ የሚሰጠውን ስምህንም የጠራውን ወደዚች ሀገር አገባዋለሁ። አራቱን ወንጌሎችንም እያነበብ ስለኖር የአንዲቱን ቃል ፍሬዋን አንዳንድ ሺ አደረግሁልህ። ይኸውም ካንተ በኋላ ለሚመጡ ልጆችህ መጽሐፍ ገልህን ለሚያነቡና በእምነት ለሚሰሙ የገልህን መጽሐፍ በተነበበ ውሃ ለሚረጩ ለሚነከሩበት ይህን ቃል ኪዳን ሰጥቻለሁ አለው። ከዚያም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ አቡነ ሀብተ ማርያምን አፉን ሶስት ጊዜ ሳመ። በዚያም ጊዜ ከፍቅሩ ጣም ብዛት የተነሳ ነፍሱ ከስጋዋ ተለየች። ጌታችንም ተቀብሎ አቅፎ ከእርሱ ጋር አሳረጋት። በመላእክት ጉባኤም ብዙ ምስጋና ተደረገ። ለእግዚአብሔር ምስጋና ይሁን። እኛን በዚህ ጻድቅ ሰው ጸሎት ይማረን። በረከቱም ረዴቱም ከእኛ ጋር ትኑር ለዘላለሙ አሜን። ከአባታችን ከአቡነ ሀብተማርያም ጸጋ በረከትን ያድርር ዘንድ ቅዱስ ፈቃድ ይሆነልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለሉር እግዚአብሔር ክብርና ምስጋና ለሱ ይሁን። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀቡ ክቡር አሜን። ይቆየ